መንግስት በሚመለከት ስምምነቱ ከሁሉ ፓርቲዎች ይውጣጣ ነው። እኛ ምናል አንፈልግም ብልጽግና አይፈልግም። ግድ የለም እናንተ የሚመቻቸው ምረጡ አሉ። የሚመቸን ጌታቸው ነው አሉ። ጌታቸው ፕሬዝዳንት ሆነ። ጌታቸው በፍጹም አንፈልግም ብሎ አባረሩ እና ሚመቸን ታደሰ ነው አሉ። ታደሰ ተመረጠ። አሁን ደግሞ ታደሰ ሲባረሩ እንጠብቃለን። እኛ ሰው አልመረጥ ነው። መራጭ እነሱ ናቸው። መርጠው አይስማማቸውም። ሰላም ውድ እና የተከበራችሁ ቤተሰቦቻችን፣ ምሽቱን የተሰሙ ልዩ ልዩ መረጃዎች አሉ። በመጀመሪያም ከመቀሌ በወጡ መረጃዎች የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጀራል ታደሰ ወረደ መሰወራቸው ተሰማ። ፕሬዝዳንቱ ስልካቸውን አጥፍተዋል። ከትናንት ጀምሮም የት እንደገቡ አልታወቀም ተብሏል። በትናንትና ሁለት ከትግራይ ታጣቂ ኃይሎች አርሚ 31 ክፍል ውስጥ የሁለት ክፍለ ጦር አባላት ከግዳጅ ቀጠናቸው በመውጣትና ወደ መቀሌ በመግባት የጊዜያዊ አስተዳደሩን ቢሮ መክበባቸው፣ እንዲሁም የቴሌቪዥንና ራዲዮ ማሰራጫ ጣቢያዎችን ጨምሮም የተለያዩ ተቋማትን መቆጣጠራቸው ተዘግቧል። ታጣቂዎቹ በከተማ ውስጥ ሰልፈኛ ሰርተው ሲንቀሳቀሱና በተለያዩ ቦታዎች ላይ ምሽግ ይዘውና መሳሪያ ወደረው ይታዩ እንደነበረም ተነግሯል። ክስተቱን ተከትሎም የጊዜያዊ አስተዳደሩ ፕሬዚዳንት የት ናቸው የሚለው ጉዳይ በርካቶችን ያነጋገረ ሲሆን ፕሬዚዳንቱ ትናንት ከስራ ውጭ የሆነው መዋላቸውና በግለሰብ ቤት ውስጥ ተደብቀው እንዳሉ ተነግሯል። ጀነራል ታደሰ ወረደ በቂ ጥበቃ እንኳን አልተደረገላቸውም። በአሁኑ ሰዓትም ስልካቸውን አጥፍተው ጠፍቷል ተብሏል። አንዳንድ የመቀሌ ምንጮችም አሁን የትግራይ ጊዜ አስተዳደሩ ስልጣንና ወታደራዊ ኃይሉ ከጀራል ታደሰ ወረዳ እጅ ወጥቷል። ጊዜያዊ አስተዳደሩ ምንም ሚና የለውም። ፖለቲካ ኃይሉም በነ ሞንጆሪኖ ቡድን ስር ወድቋል። ወታደራዊ ኃይሉም በነ ጀራል ፍሳ ማንጁ ውስጥ ቁጥጥር ስር ገብቷል። አጠቃላይ ስምሪትም ሆነ ውሳኔ በዚህ መንገድ ነው እየሄደ ያለው ሲሉ አሁን በትግራይ ያለውን ፖለቲካዊና ወታደራዊ ሁኔታ ገልጸዋል። በቅርቡ ሰምታችሁ ከሆነ ወታደሮች ደሞዝ ጭማሪ በሚል ትንሽ ችግር ተገጥሞ ነበር። ትግራይ ውስጥ ትግራይ ያሉ የታጠቁ ኃይሎች በዲዲአር። በህጋዊ መንገድ ቢወጡ ለራሳቸውም ለቤተሰባቸውም ለሀገርም ይጠቅማል። ወጣቶች ናቸው፣ ጉልበት አላቸው፣ ማቋቋም ይቻላል። እነሱ ዲዲአር ፕሮሰስ ውስጥ እንዳያልፉ አድርጎ በመያዝ በደሞዝ መጨቃጨቅ አስፈላጊ አይደለም። ትግራይ የምልከው በጀት በሙሉ በሙሉ የሚውለው ለወታደሮች ነው። ይሄ ትግራይን እየጎዳ ነው ያለው። ትናንት ወደ መቀሌ ከተማ በመግባት የአስተዳደሩ ቢሮ ላይ ከበባ የፈጸሙትን የአርሚ 31ና አርሚ 22 ሰራዊት አባላትንም ጀነራል ፍሳ ማንጁስና አማኑኤል አሰፋ ለማነጋገር ቀጠሮ ይዘው ነበር። ምን ውሳኔ ላይ እንደደረሱ ግን ምሽቱን ድረስ አልታወቀም ተብሏል። ታጣቂዎቹ ትላንት ከፕሬዚዳንቱ ቢሮ በተጨማሪም ጋዜጠኞችን በማስወጣት የቴሌቪዥንና ራዲዮ ጣቢያዎችን ጨምሮ የተለያዩ ተቋማትን ምሽቱን ድረስ መቆጣጠራቸው የታወቀ ሲሆን፣ በዛሬው ዕለት ግን ጋዜጠኞች ወደ ቴሌቪዥንና ራዲዮ ጣቢያዎች እንዲገቡ ፈቅደዋል ተብሏል። ጀነራል ታደሰ ወረደን አስመልክቶም አንዳንዶች ጀነራል ታደሰ ወረደ ምናልባትም በአምባሳደር ፍስሐ አስገዶ መኖሪያ ቤት ውስጥ ሳይደበቅ አልቀረም ሲሉ ገልጸዋል። ይህ በእንዲህ እንዳለ ህወት ትናንት ለሁሉም አመራሮቹና የድርጅት ተወካዮች የጠራውን አስቸኳይ ስብሰባ ተከትሎ ዛሬ በተለያዩ አካባቢዎች የነበሩ አባላቱና ደጋፊዎቹ ወደ መቀሌ በመግባት በሀውልት ያዳራሹ ስብሰባ መቀመጣቸው ታውቋል። በስብሰባው ላይም የጊዜያዊ አስተዳደሩ ፕሬዚዳንት ጀነራል ታደሰ ወረደ ተመልሶ ወደ ስልጣን እንዳይመጣ በሚል በነ ሞንጆሪኖ ቡድን በኩል እርብርብ የተደረገ ነው። የትግራይ ማዕከላዊ ኮማንድ አዛዥ የሚባሉት ጀነራሎችም ይህን ለማስፈጸም እያስተባበሩ ነው ተብሏል። በዚያ ሳይድ ያለኝ ምክርኔ ውጊያ ይበቃናል፣ አያስፈልገንም። ግድ የላችሁ ምትዋጉም አታሸንፉም፣ አይታችታል አይታችሁታል። ጥቅም የለውም ግን ውጊያ አያስፈልገን፣ ተባብረን አገር እናልማ ነው። ለምን ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል። በጉልበት ዘመን ያልሆነውን ዛሬ አይሳካም። ስቱ ሌት ባይ ዘ ወይ የኢትዮጵያን መንግስት በኃይል ስቱሌት አይቻልም። በሌላ መረጃም አቶ አረጋ ከበደና መቶ አለቃ ማስረሻ ሰጤ የሰላም ስምነት ፈጸመ ማለታቸው እያነጋገረ ነው ትናንት ምሽቱን በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋር ተወካይ መካከል የዘላቂ ሰላም ስምምነት መደረጉን አቶ አረጋ ከበድ አስታውቋል። ክስተቱን በርካቶችን እያነጋገረ ሲሆን በተለይም በስምምነቱ ላይ የአፍሪካ ህብረትና የምስራቅ አፍሪካ ቀጠናዊ ድርጅት ወይም ኢጋድ ተሳትፏል መባሉም ጥያቄን አስነስቷል። በዚህም እነዚህ ትላልቅ ድርጅቶች መሬት ላይ ያለው እውነት ጠፍቷቸው ነው ወይ? ብልጽግና ሴንን ጉዳይ ለምን ለሚዲያ ፕሮፓጋንዳ ፍጆታ ዋለው? የመቶ አለቃ ማስረሻ ሰጤ ጉዳይስ እጅ መስጠት መተካከፍ፣ ወይንስ የሰላም ስምምነት ድርድር? ማስረሻ ሰጤ ስንት ኃይል ይዞ ገባ? ምን ያህል የጦር መሳሪያና ምን ያህል ኃይል ለመደራደር አቀረበ? ድራማችሁ አያልቅም ሲሉ አንዳንዶች አስተታቸውን ሰጥተዋል። የአማራ ፋኖ ህዝባዊ ድርጅት አፋድም ከአራት ቀን በፊት መቶ አለቃ ማስረሻ 9 ጨምሮ ሁለት አመራሮችን ከአባልነት ማገዱን ማስታወቁን ተከትሎ ብልጽግናው ትናንት ምሽቱን ከአፋር ተወካይ ጋር የሰላም ስምምነት ፈጽም ያለው ማለቱም አነጋጋሪ ሆኗል። የአማራ ፋኖ ህዝባዊ ድርጅት አፋድ ትናንት ምሽቱንም አስቸኳይ አጭር መግለጫ የወጣ ሲሆን የአማራ ፋኖ ህዝባዊ ድርጅት በጦርነት እያሸነፈ ካለው አገዛዝ ጋር የፈጸመው ድርድር የለም። ካሸነፍነው ኃይል ጋር አንደራደርም፣ የተደራደረም የለም። በፋኖ ብርቱ ትግል እየተመታ ለመውደቅ እየተንገዳገደ መያዣና መጨበጫ የጠፋው የወዴድ ብልጽግና አገዛዝ ከፈረሰ ሁለት ዓመታት ካስቆጠረ በኋላም የአማራ ክልል መንግስት የሙት መንፈስ ጋር የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነት አደረገ ብሎ ያወጣው መግለጫም ፍጹም ሀሰት ነው። ከአገዛዙ ጋር የምንገናኘው በጦር ሜዳ ላይ ብቻ ነው ብሏል። በምናባዊ ዓለም ተደረገ የተባለው ድርድር ላይ ተገኝተዋል የተባሉት የአፍሪካ ህብረትና ኢጋድም በጉዳዩ ላይ መግለጫ እንዲሰጡ ሲል ጠይቋል። በአማራ ፋኖ ሕዝበዊ ድርጅት በኩል ስምምነት ፈረመ የተባለው ማስረሻ ሰጤንም ከአገዛዙ ጋር ተልዕኮ ተቀብሎ ሲንቀሳቀስ ተደርሶበት ከአመራርና አባልነት የተባረረ መሆኑን በዚህ ሳምንት በወጣነው መግለጫ ላይ መግለጻችን ይታወሳል ያለ ሲሆን፣ ከአገዛዙ ጋር ሲቀላቀልም ለስራ ተብሎ የተላከለት በርካታ የህዝቡ ገንዘብ በእጁ እንደሚገኝና የሰላም ስምምነቱንም ለዘረፋ ሽፋን ለማድረግ ከአገዛዙ ጋር ተቀናጅቶ የሠራ መሆኑን ሊታወቅ ይገባል ብሏል። በሌላ በኩል ተፈጻሚ የተባለውን የሰላም ስምምነት አስመልክቶም ድርድር በየትኛውም ቦታ ቢሆን እጅግ አስፈላጊ ነገር ነው። ነገር ግን የድርድሩ ይዘትና አጀንዳዎች ምንድን ናቸው? ተደራዳሪዎቹ እነማን ናቸው? ተደራዳሪዎቹ መሬት ላይ ያላቸው የኃይል ሚዛንስ ምን ይመስላል? ቀይ መስመር ተብሎ የሚቀመጡ አጀንዳዎችስ ምንድን ናቸው? አደራዳሪዎቹ እነማን ናቸው? ድርድሩ ውስጥ ስንት ቀን ፈጅ የሚሉትን መሰረታዊ ጉዳዮች ሲያሟላ ድርድሩ አለም አቀፍ የጦርነት ማጠናቀቂያ ስምምነት ይሆናል። ነገር ግን ከዛ ውጪ አሁን መሬት ላይ ባለው ሁኔታ ግን ለሚዲያና ለፕሮፓጋንዳ ፍጆታ ብቻ ከአረጋ ከበደ ጋር በመተቃቀፍ ድርድር ፈጽመናል ማለት የሚያመጣው ምንም ውጤት አይኖርም ሲሉም አንዳንድ የፖለቲካ ተንታኞች ገልጸዋል። ይህ ፈኒ እንዳለ የአማራ ፋኖ ህዝባዊ ድርጅት መስራቹ አቶ እስክንድር ነጋም ታስሮ እየተሰቃየ መሆኑን አንዳንድ የውስጥ ምንጮች እየገለጹ ይገኛል። እስክንድር የጎንደሩን ባህሪን አምኖ የእናቱን ዘመዶች ተማምኖ ጉዶና የሚሉት ምንጮች ይኸው በወሎና በሸዋ ድንበር ላይ አስረው እያሰቃዩት ነው አሉ ብለዋል። አክለውም ጠመንጃ አናቱ ላይ ደቅነው ለመሳይ መኮንን ቃልን ላክ እያሉም እያሰቃዩት ነው ብለዋል። እስክንድርን ፍቱት። ጌጥዬን ከሸዋ ወጥታችሁ ካምፓላ ወስዳችሁ እስክንድርን አገታችሁ ማሰቃየት በምንም መንገድ ተገቢ አይደለም። ትግሉ ይቅር ግን ከልጁና ከሚስቱ ጋር አገናኙት ይበቀዋል ጎበዝ ሲሉም ጠይቋል። የናስረስ ማሪስ ቅልቅል መቼ ይሆን ሲሉም ጠይቋል። ይህ በእንዲህ እንዳለ የዛሬ ዓመት ከኦሮሚያ ክልል ጋር ስምምነት በመፈጸም ነፍጥ ያወረዱ የኦነግ ሸኔ ታጣቂዎች ከሰሞኑን ታደነው እየታሰሩ መሆኑ ተሰምቷል። በመጨረሻም አቶ ታዬ ደንደአ የጥፋተኝነት ቅጣት ውሳኔ የተፈረደባቸው። የቀድሞው የሰላም ሚኒስትር ዴታ እና የኦሮሚያ ምክር ቤት አባሉ አቶ ታዬ ደንዳ ጥፋተኛ በተባሉበት ክስ የሰባት ዓመት ከሁለት ወር እስር ተፈርዶባቸዋል። አቶ ታዬ ዛሬ አርብ፣ ህዳር 26 2018 ዓ.ም የቅጣቱ ውሳኔ የተላለፈባቸው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ በመገኘት ነው። የመንግስት ከፍተኛ ባለስልጣን እና የክልል ምክር ቤት አባል የነበሩት አቶ ታዬ ህገ ወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታታፊ ክላሽንኮቭ ጠመንጃም ከ60 ጥይቶች ጋር ተገኝቷል በሚል ክስ ቀርቦባቸው እንደነበር ይታወሳል። ክቡራን ተመልካቾች ለሳታዝናቸው መረጃዎች በዚሁ ያበቁ፣ በሌሎች መረጃዎች ዳግም እስከምንመለስ በያለንበት ያለም ዳርቻ ቸር ያሰማን።